እንደምን አላችሁ ውድ የኢትዮ ማርክ ቤተሰቦች፣ ዛሬ እጅግ ልዩና ልብ የሚነካ ታሪክ ይዘላችሁ ቀርበናል። እንባ ያላበሰው ጎጆ ይህ ከእውነት የራቀ ቢመስልም እውነትን ፍንቱ አድርጎ የሚያሳይ የሰውን ልጅ የሕይወት ውድ አውረድ፣ ፍቅር መከራና ተስፋን የሚተርክ ልብ ወለድ ድርሰት ነው። እንባ ያላበሰው ጎጆ የአንድ ቤተሰብን ያልተጠበቀ ጉዞ የተጋፈቱትን ፈተናዎችና የሰው ልጅ መኖር ዋጋን በሚያስገርም ሁኔታ የሚያሳይ ተከታታይ ድራማዊ ታሪክ ነው። ይህ ታሪክ በአንድ ክፍል የሚጠናቀቅ ሳይሆን የክስተቶች ሰንሰለትና የገፀ ባህሪያቱ የስነ ልቦና ጥልቀት በበርካታ ክፍሎች ተከፋፍሎ እርስ በርስ ተያያዥነት ባላቸው ተከታታይ ክፍሎች የምናቀርበው ይሆናል እንግዲህ ምቹ ቦታችሁን ይዛችሁ እንድትከታተሉን ስንጋብዝ ይህ ታሪክ በልባችሁ ውስጥ የራሱን አሻራ ጥሎ እንደሚያልፍ እርግጠኞች ነን። ቀጣይ ክፍሎች እንዳያመልጧት የኢትዮ ማርክ ቻናላችንን ሰብስክራይብ በማድረግ የደውር ምልክቷን በመጫን ቤተሰባችን እንድትሆኑ በአክሮት እንጠይቃለን። አሁን ወደ እንባ ያላበሰው ጎጆ ክፍል አንድ እንለፍ። መልካም ቆይታ። እንባ ያላበሰው ጎጆ የሳራና የዳንኤል ቤት ከውጭ ሲታይ ሙሉ ነበር፤ ከውስጥ ግን ባዶ። ግድግዳው በውድ ቀለም ያሸበረቀ፣ ወለሉ ምንጣፍ የለበሰ፣ ቤቱ በቅንጡ ዕቃ የተሞላ ነበር። ነገር ግን የሕፃን ድምፅ የማይሰማበት ቤት፣ ሙቀት የሌለው መቃብር ይመስላል። ፍቅራቸው እንደ ጠጅና ማር ነበር ሲጀምሩ። ዛሬ ግን ያ ማር መርዛማ ሐሞት ሆኗል። ችግሩ የተጀመረው ከሰባተኛው የጋብቻ ዓመታቸው በኋላ ነበር። ልጅና ወገን ከፈጣሪ ነው የሚነው የሀገሪና አባባል በአማቶቿ አንደበት ላይ ወደ መርዝነት ተከየረ። እማማ ጥሩ ወርቅ ያልወለደች ሴትና ያልዘነበት ሰማይ አንድ ናቸው እያሉ በስውር መናገድ ጀመሩ። መጀመሪያ በሹክሹክታ የነበረው ቀስ በቀስ ጁክ ያለ ነቀፌታ ሆነ። ልጅን እድሜውን በሙሉ ያለ ዘር ልታስቀሪው ነው እያሏት ፊት ለፊት ነገሩ። ገንዘብማ ምን ያረጋል ልጆች ካልቦረቀበት። ዳንኤል ያ አንቺን ብቻ ካገኘሁ ዓለም ናገኘሁ ይላት ነበር። ዳንኤል ቀስ በቀስ ተለወጠ። ከስራ ሲመጣ ፈገግታው ተፋ። ማታ ማታ አልጋው ላይ ጀርባውን መስጠት ሆነ። የፍቅር ቃላቱ በቁጣና በዝምታ ተተኩ። ቤቱ ጎጆ ሳይሆን ጓዳ ሆነባት። ሳራ መጽናኛዋን ፍለጋ ቤተ ክርስቲያን መሄድ አበዛች። በቅዱስ ገብርኤል ቤተ ክርስቲያን ከመቅደሱ ፊት ተንበርክካ ወለሉን በእንባዋ አጣጥበው ነበር። አምላኬ የማርያምን ልጅ ትጀምርና ቃላት ትጣፋታለች። በልቅሱ የተፍን ድምጿ ለምን ለምን እኔ ብቻ እያኔ ይጁሃል የሐናንን እንባ እንዳበስክ፣ የኔንም እባክህ እይ። የአብርሃምና የሳራን ቤት እንደ ጎብኘህ፣ የኔንም ባዶ ጎጆ አስብ። ጌታ ሆይ በሰው ፊት አዋረድከኝ። የአማቶቼ ማላገጃ፣ የጎረቤት መሳለቂያ አደረግከኝ። ምነው ረሳኸኝ? እያለች ከፈጣሪ ጋር ትሟገት ነበር። ጎረቤት ሴቶች ሳይዋት አንገታቸውን ይሰብራሉ። ወይ ጉዷ እግዚር የነሳትን ማን ይሰጣታል እያሉ ያውራሉ። ነገር ግን ከጀርባዋ መካናት የሚለው ቃል እንደ ፍላ ፍላጻ ይወጋታል። የሰው አፍ እንደ እሳት ነው ያለማገዶ ያቃጥላል እንዲሉ ስሟን እያነሱ ይንሾኩሰኩሳሉ። አንድ ቀን ማታ ዳንኤል ከእናቱ ጋር ለረጅም ሰዓት ከተመካከረ በኋላ ወደ መኝታ ክፍል ገባ። ፊቱ እንደ አመድ መስሎ ነበር። ሳራ ቃላት በደከመ ድምፅ ወይ ዳኔዬ አለች ተስፋ በተሞላበት ስሜት ምናልባት ሊያጽናት መስሏት ነበር እናቴ ትክክል ናት ይሄ ትዳር ከዚህ በላይ መከተል አይችልም ቃላቱ እንደ መብረቅ ራሷ ላይ ወደቁባት ምን ማለት ነው አለች እየተነቀጠቀች ዘር እፈልጋለሁ ወራሽ እፈልጋለሁ አንቺ ልትሰጪኝ አልቻልሽም ቤቱን ለገሽ ብትጎጂ ለሁላችንም ጥሩ ነው በዚያች ቅጽበት ዓለም በላይዋ ላይ የተደፋ የተደፋባት መሰላት። ያ ሁሉ ጸሎት፣ ያ ሁሉ ለቅሶ፣ ያ ሁሉ ትዕግስት ከንቱ ነበር። ዳኒ አለች በእንባዋ እየታጠበች እኔ እኮ ሚስትህ ነኝ ስጋህ ነኝ፣ እንዴት ውጪ ትለኛለህ? ባል ያለ ልጅ ምን ያረጋል? ሚስትም ያለ ልጅ ምንድናት? ብሎ ጀርባውን ሰጥቶተኛ በዚያች ሌሊት ሳራ ዕቃዎቿን በሻንጣ ውስጥ ሰተከት። ያንዳንዱ ዕቃ የሞተ ትዝታውን ይዞባት ይጮኽ ነበር። የሰርጋቸው ፎቶ ግርድጋው ላይ ሆኖ የሚሳል ዕቃ ትመስላት። ጎህ ሲቀድ ሻንጣዋን ይዛ ከቤቷ ወጣች። ያ በላብና በፍቅር የገነባችው ቤት ዛሬ እንደ መቃብር ቀዝቅዞ ሸኛት። ወደ ሰማይ ቀና አለች። ፀሐይ ይወጣች ነበር፣ ነገር ግን ለሷ ዓለም ጨልሞ ነበር። ፈጣሪዬ፣ አለች ለመጨረሻ ጊዜ። ሁሉን ትችላለህ። ልጅነትን መንሳት ሳይሆን በወደድኩት ሰው አንደበት ልቤን መስረር ነው ያመመኝ። እኔ እኮ እናት መሆን ያልቻለች ሴት ብቻ ሳልሆን ልብ ያለው ሰውም ነበርጉኝ። ይሄንን ግን ማንም አሰበልኝም። እንባዋን በእጇ የጠረገች ወዴት እንደምትሄድ ሳታውቅ ወደማይታወቀው መንገድ ላይ ጉዞ ጀመረች።